እሺ ቀጥይ፣ እናውራ ከተባለ ነይ ልንገርሽ። በምን እንደተጣላን ያንን አናወራም፣ ፕራይቬት ነው። እሱን አላውራ። ከዛን ተጣላን። ይነጫነጫል። ማን ነው ዝም ብሎ ይነጫነጫል? ኡፍ ውፍ ይላል ዝም ብሎ ማን ነው? ምን እንደሚያናድደው አላቅም። ከመሬት ተነስቶ ይናደዳል። ሁሌም እንደተናደደ ነው። በየቀኑ ይናደዳል፣ ከመሬት ተነስቶ እኔ እናንቺ ስንገናኝ ቲክቶክ ነው የምጎረጉሪው አለኝ። ትናንትና እንደ ሰበብ እንኳን እንዳይሆነው ቲክቶክ አልጎረጉርኩም። በምን በሌላ ኬዝ አደረገና አውቆ ነካካኝ። ነካካኝና እኔ ተናገርኩኝ። ከዛን እጭጭጭጭጭ አለ። ክርስቶስ ነው። ከዛን ሐቢብ እንደው አውርደኝ፣ እዚ ጋ አልኩት። በጣም አናደደኝ ማለት ነው። ቴንኪ ዩ ዳይመንድ ዬ። ከዛ በኋላ አውርደኝ አልኩት ማለት ነው። በጣም ተናደድኩኝ። ይጮህብኛል። ከዛን አወረደኝ። ተመልሶ እንኳን መጥቶ አላየኝም ማለት ነው። የምር ስልኬን መኪና ውስጥ ራስቼ ደውየለት። ከዛ ስልኬን ተቀብየው ታክሲ ይዤ እኔ ወደ ሚሄድበት ሄድኩ ማለት ነው። ገባሽ? ሹዳከ ሊኔ ሲጀመር ለምን አወራለው አዲ ሲጀመር። ይኸውልሽ ራሷ ማለት ነው ተነጫነጫ ተነጫነጫ ትላለች እንጂ ራሷ ስንብላ ትነጫነጫለች። አስቢ እስኪ ሴት ልጅ ከወንድ ጋር ተቀጣጥራ አሁን ለምሳሌ አንቺ ቦይፍሬንድ ካለች ከቦይፍሬንድ ጋር የምትቀጣጠሪው ለምንድን ነው? ምልት ይሆናል እኔ እናሷ ተቀጣጥረን እኔ እናሷ ተቀጣጥረን ባህር ሄደን ባህር ሄደን ባህር ሄደን ባህር ላይ ታፕ ታፕ ታደርጋለች። ነይ እንዋኝ ስላት እሷ ታፕ ታፕ ታደርጋለች። የማን መሰለች? ይሄ የሆነ ጊዜ እነሳሪ የሆነ ጠንቋይ ምናምን ቻፒ ምናምን የሚባል የእሱ ቀን ላይ እያወሩ ነበረ። እኔ እዛ መሀል ላይ ሂጂ፣ ብሞትስ የሚያድነኝ ሰው እኮ ያስፈልጋል። እኔ መሀል ላይ ሂጂ እየዋኘ ሆኖ እሷ ደግሞ ከሂዊ ጋር ሂዊ የምትባላለች ወንድሜ ሚስት ከእሱ ቁጭ ብላ እዛ ጋዛ ጋር ሆነ። ያችኛዋም ተመስጣ እንዲት ያለች ደግሞ ታብታብ ታደርጋለች። እኔም ብላ ነው የመጣችው ከኔ ጋር ለመዝናናት ብላ ማለት ነው። አንድ ይሄ በይ የትም ስንሄድ በቃ ይሄ ሱስ ሆኖባታል። ይሄ ሚዲያ፣ እኔ ደግሞ ሚዲያም ተጠቃሚ ነኝ የሚዲያ እኔም ሱስ አለብኝ ግን፣ የሆነ ሰዓት ላይ ጓደኛ ለምትዩ የኔ አካል ነው ለምትዩ ሰው በጣም ጊዜ መስጠት አለብሻ። ቤቷ ሲሄድ ሱቋ ሲሄድ የትም ቦታ ሲሄድ ለእኔ ጊዜ አትሰጠኝም። ጊዜ የምትሰጠው ለራሷም እኮ አትሰጥም እኮ በቃ እሷ ጋርም ሲሄድ ለእሷ ጊዜ ስጠታለሁ እሷ ደግሞ ለእኔ ያሰጠኝ። በቃ የምታየው ቲክቶክ ምንም ሆነ ምንም ቲክቶክ። ሰው ሞቶ ራሱ ለቅሶ እንሂድ ብላት ራሱ እዚጋ የሆነ ቪዲዮ ብንሰራ ነው የምትለው እንጂ እንትን አትልም። በቃ ይሄ ነው ይሄ ነገሯን ደግሞ ነገርኳት፣ ነገርኳት አልሰማ አለችኝ ነገር አንቺ ብትነጫነጪ እኔ ላይ ሪዝን የለሽም። እንደ እንቁላል የምንከባከብሽ ምን ፈለግሽ ከዚህ በላይ ምን ፈለግሽ? ከዚያ ትናንትና ትናንትና እረፍሴ ነው። አልጨረስኩም ብሶቴን አስጨርስሽ። ኔትወርክ ይዘዋል። ካብታብ አድርጉ። ኔትወርክ ያዘኝ ነው። ኔትወርክ እያዘኝ ነው ኔትወርክ እያዘኝ ነው። ሌላ ሞ ሁሉ ነገር አንተ ላይ ታፕታፕ አድርጉ ወይ ኮፕ ሊንክ አድርጉ እናንተ። ኔትወርክ እያዘኝ ነውይ የመጀመሪያ ነው ምክንያቱም ጊዜ አትሰጠኝም። እኔ ጊዜ ካልሰጠ ጊዜ ካልሰጠች ምን ታደርግልኛለች እንዴ? ፍቅር ማለት ቪዲዮ መቀራረጽና መፎሰት ብቻ አይደለም። ለእኔ አንድ ይሄ ነው። ሁለት ደግሞ ትናንትናው ደግሞ ማለት ነው፣ ትናንትና እራሷ ነች መኪና ውስጥ እንትን ማለት የለከፈች የለከፈች ሁሌ ሎኬሽን አውቃለውን ትለኛለች ሁሌ በዚህ ጋር ሁለት ሲግናል አለ፣ ሁለት ሲግናል። ወይኔ እናቴ! ሁለት ሲግናል አለ። እኔ ቢሄድ አንድ ደቂቃ ነው፣ እሷ አምስት ደቂቃ አዙረኝ፣ አዙረኝ፣ አዙረኝ፣ አዙረኝ ልክ ማለት ነው። እና እኔ ተሳስቼ እኮ ነው፣ ይሄንን እኮ ለአንተ አስቤ ነው። አጭር መንገድ መስሎኝ ለካ ያኛው ማለት ነው። አንቺ አሁን ከአንቺ ጋር አይደለም፣ ለኔ ምንም አታውሪልኝ። ከዛ ልንገርሽ ረጁ። እሺ፣ ከዛ በኋላ መንገድ ላይ ዝም በይ። እሺ፣ ቀጥል። እሺ፣ ከዛ ይኸውልሽ መንገድ ላይ ራሷ ማለት ነው መነጫነጭ ጀመረች። እራሷ እኔ ምንም አላልኩኝም፣ መነጫነጭ ጀመረች። ከዛ በኋላ እኔ ደግሞ በህይወቴ ጭንቀት አልወድም ጭንቀት አይመቸኝም እዚህ ጋር እንዳልወርድ አለችኝ ወረጅያ አልኳትኝ መንገድ ላይ ከሆነው ሲግናል ይዞን እዚህ ጋር እንዳልወርድ ስለኝ ወረጅያ አልኳትኝ ወረደች ሄደች እንጂ እኔ አልጣልኩሽም ልውረድ አልሽኝ ወረደች ሄደች ከላስ ተመልሼ ለምንድን ነው የምመጣው መውረድ ፈለገሽ አይደል የወረድሽም በቃ እና እኔ ፊልም ላይ ደግሞ ሌላ ምንም ነገር የለም የሄድኩትኝ ደግሞ አለምንድን ነው የምንለማመጥልሽ? እያሳበድሽን እንደ እንደሆነ አይታወቅሽም እንዴ? እያሳበድሽን ማሳጅ ሳረግላት ፀጉሯን ማሳጅ ሳረግላት ፀጉሯን ዊግ አትጠቀሚ፣ ዊግ አትጠቀሚ ስታደርግ እና ስትሰፋ ምን ስትል ፀጉሯን ይጎዷል። ከዛ ትናንትና ፀጉሯን ተፈታችና ማሳጅ ሳረግላት ማሳጅ ስታደርጊ አሳመምከኝ ብላ በጓደኞቿ ፊት ትቀውጠዋለች። ኡ አለች። እሺ ኡ እና ፀጉሯን ማሳጅ ማለት ነው።

እስኪ እሷ እኔ እውነት ለመናገር አንቺ እንደኔ ሪዝን ካለሽ እኔ አንቺን ካስከፋሽ ካናደረኩሽ ሆን ብዬ ማለት ነው የሆነ ነገር ነገረሽን ካልሰማው ይሄ ጓደኛሽ አለሽ ከእኔ የበለጠ የምታውቂያት፣ እስኪ እሷ እንደዚህ ብለሽ ክሰሽ አሁን በቃ ሳስበው። አሁን እኔ የሚያጣላችሁ እየሰደበኝ ነው። እየሰማሽ ነው? አረጁ ግን አዎ ጨምላቃን ያለሽ የፍቅር ነው ማሬ ኤኒዌይስ ማለት ነው አሁን እናንተን እያጣላችሁ ያለው ለንዜባለመስጠት ነው እና ጊዜ ባለመስጠትሽ ነው። አሁን አጭሩ ነገር ትናንትና ጊዜ ለአንተ ጊዜ ባለመስጠቴ ይቅርታ አትይዋለሽ። እሱ ደግሞ ትናንትና አለው፣ በውስጥ አይ ልንገርሽ ለአንተ ጊዜ ሳልሰጥህ ማነው? ደግሞ ትናንትና ስሜት ወኜ አውርደኝ ስትይ፣ ስለአወረድኩሽ ፊልም ላይ እንዳለው እንዳሉት ሰዎች መጥቼ ዞሬ ነይ በቃ ይቅርታ ነው የተሰቀይ ስላላልኩሽ ከዛ በቃ ይታረቃሉ ማለት ነው። ራስ ሀቢብ መጀመሪያ አንቺ በ ማይሪ እኔ መታረቅ አልፈልግም። ቢዱን ሁርማ ዱኒያ ዜን አነ ማይሪድ ሁርማ ዜንሽጠራችን ታዲያ አትታረቀ ሀቢቡ እኔ ውሽ የታረቀኝ ብዬ ልለምን ኩዝኩዝሜ ኩዝኩዝሜ በምን ይሳብ ራስን ገምተ ነው ሀቢብዬ ካም ዳውን ፕሊዝ አዎ ስላስቀይ ካስቀየምኩ ይቅርታ አደረገልኝ በጣም ይቅርታ ካስቀየምኩ ኢናፍ ይቅርታሽን ተቀብያለሁ እኔም ካስቀየምኩሽ ይቅርታ ወደዚህ ነው እንጂ ምንድነው ለዛው ነው ይቅርታም ኮይ ሳምቡሳውን እያስተካከልኩ ነበር አይሽ ወዴ እሱን ተውና ታዲያ እያነጋግርና ሳምቡሳ ይደርሳል እሺ ይኸው ጨረስኩ፣ ጨረስኩ። ይቅርታ ፋሲካ ፋሲካ ካስቀየ እኔም ላስቀየምሽኝ ላሳዘሽኝ ነገር ይቅርታ። ይቅርታ አድርጌልሻለሁ። እኔም ያስከፋሽ ነገር ይቅርታ አድርግልኝ። ኸላስ እኔም ይቅርታ አድርግልኝ ወንድም። ያመሰግናለሁ። ራጁ ጨርሻለሁ። ሉታ በቃ እንደዚህ ነው ትታረቁት። ወንድም ሆናችሁ ወንድም ሆናችሁ፣ አ ለሹ ማን ነው ነው ጠላት አይደለሱ። ግን እኮ ይወድሻል። ይቅርታላ ፍቅር እንዲህ ነው። እንደ ማሬ አይደለም፣ ይሄ ፍቅር አይደለም ማሬ። እውነተኛ ፍቅር ለአንተ በአንድ ቀን አለህ ያ እና ልንገል እኔ ልንገርህ ካ እውነተኛ ፍቅር ማለት ያንቺ ያለህ ቀጥይበታል። ያንቺ ካለህ ቀጥይበት። እውነተኛ ፍቅር ያንቺ ያለህ ቀጥይበታል፣ ቀጥይበት መርዝ ጠጥተሽ ምን ብለሽ ቱምባይ ተኝተሽ ባህል፣ ፍቅር እንደዚህ ነው ማለት፣ አንቺ ጋር ያለ ፍቅር ካለ ቀጥይበት። ኧረ በስመ አብ! እኔ መርዝ ልጠጣ ለወንድ አውሪ ምን ሆነህ ነው ወንድሜ? እኔ በጣም የማከብር የምወድ የምር ወድጄ ካለው በጣም መልካም ሰው ነው። እኔ አሁን ስለተጣላም ብዬ ሀቢብ እንዲህ ነው አይደለም። የመጨረሻ ጥሩ ልባለክ ጥሩ ሰው ነክ፣ መልካምም ስለሆንክ ነው ብዙ ስሰደብ ኢግኖል አድርጌ ከአንተ ጋር ሲሆን የነበረው ግን፣ ያ ማለት ደግሞ አንተ እና እኔ ስለተለያየ መርዝ ጠጥቼ በጣም በጣም ብዙ የለፈውላት በጣም መከራት ስቃይ ስቃይ አይቼ ነው እዚህ የደረስኩት። ስለዚያ ይቺን በጣም የለፈውባትን ህይወቴ በጣም መኖር ነው የምፈልገው እንጂ ለየከሌ ለየከሌ ለማንም መርዝ አልጠጣም። መርዝ ብጠጣ ወይ እራሴን ባጠፋ ልጄ እኔ አጣውቀም ብቻ ነው የሚሆነው እንጂ ወንድ ቢሄድ ወንድ ይመጣል። አንተ ጋርም እኔ ቢሄድ ነገ ሌላ ትመጣለች። ኖርማል ግን መሀላችን ክብር እያለ ብንለያይ ደግሞ በጣም አሪፍ ነው። አይ አትለያዩም። ለምን ትለያያለን? በመጀመሪያ ደረጃ እኮ የሚያናንቀንም የሚያዘላልፈንም ነገር የለም እኮ ምንም ነገር የለም። ግን መርዝ ትጠጣለች ምናምን ብላ አትጠብቅለሽ። አሁን እኮ ያንደኛው ያንቺ ደግሞ አንደኛ ደግሞ ጦር የሚያክል ችግርሽ እኮ ምንድን ታውቂያለሽ? ነገር ታዞሪያለሽ ኦር የሚያክል ችግሯ፣ ነገር በጣም ነው የምታጠመው። ላኢላሃ ኢላላ። አሁን ያልኳት ምን ነው? ፍቅር እኮ ፍቅር። በአንድ ቀን እኔ እንኳን ጥፋተኛ ብሆን በልደቴ ቀን አንተ መተህ ከጎኔ መሆን ትችል ነበረ። ጥፋተኛ እንኳን ቢሆን እኔ ትናንትና ልደት ቢሆን ልደት አይደለም። አይደለም ልደት ነው እንዴ? ዛሬ ነው ልደትሽ? ለሰው የላኩት አልገባ ብሎኝ ማለት ነው። ላኩ ምንድን ነው? ሀፒ በርስዴ ማይዲር ነው ያልኩሽ። ሌላ ምን አልኩሽ? ቆየት አለ። ማይላፍ ማይላፍ ደግሞ ስመንም ቀይረዋለሁ። አሁን ነው የምቀይረው። ይ ምን እንዳለኝ ታውቂያለሽ? ሀፒ በርስዴ ማይዲር ብሎ መነጽር አርገው የምትለዋን አሻንጉሊት አላረገልኝም። እንዲ አፏ የተጋደደው ማለት ነው። ያኔ ለሰው ልክ ምን እንዳለኝ ታውቂያለሽ? አሽሙር ነው። ላይክ ብቻ ስጭው ሲል ላይኩን አጠጣሁት። ሙሹ ገብርኤልን ግር ምን ያለኝ እንዴ አንቺ፣ ሃፒ በርዝደይ ማይ ዲር ምን ማለት ነው? እሺ ታዲያ ሃፒ በርዝደይ ምን አገባኝ እኔ እንደፈለኩት። እንዴ አፋ የተጣመመው፣ ረጁ ልንገርሽ፣ ትናንትና አይ ረጁ ትናንትና ከዚህ ዱጋ ሆና እንትን ስትል ሪኮርድ አድርገው ፖስተዋት። ሃፒ በርዝደይ አላለኝም ስልኪን እየጎረጎርኩኝ ቼክ እያደረግኩ ነው ምናምን ነገር ስትል ያላልኩበት ምክንያት ልደቷት ዛሬ እንደሆነ ስለማቅ ነው። ዛሬ ደግሞ ብያታለሁ ጠዋት ታላላ ቆይ ቆይ ቆይ ማሪ እኮ ከትናንት አሁን ስቲል እስካሁን ድረስ አይባል። ቆይ ማሪ ወሪን ይፎን አልኳትኝ ያ ይባላል። በቃ አድርሻለሁ ይባላል በደንብ እንጂ ችግር የለውም። ግን ያው አንተ በሳ ልፋ አንተ ነገሩን እያከበድክ ያለው እሷ እኮ ይቅርታ ተባባል ነው። ኦልሬዲ ግን አንተ ነህ ይኸው ይቅርታ ተባባልን እኮ ወላሂ፣ የምድራችን ጥሩ ሰው ነች። የምድራችን ምስጊን ሰው ነች። በጣም ጥሩ ሰው በጣም ማለት ነው። ግን በቃ ከላስ ጥሩነቷን እኔ አልቀየረውም። ምን አደረገች? ምን እያወራች ነው? ትንሽ ከሰው ኦኬ

ምን ያጽናኗታል? ጓደኞቿ ማታ ሲሰድቡኛ ነበር እንዴ። አናዳሀቸው ደግሞ እኮ አንድ ቀን ቡና አፍልቼላቸዋለሁ እኮ። አሁን እችኛ እየሰደበችኝ ነበር ትናንት። አናዳሀቸው ነው ብራዘር። አሁን አልሞም ወይ ያለቀሰች። ሄሎ፣ አማን እንዴት ነህ? አማን ነው ይሄዳል እንዴ ወይስ እንትን ይምጣለት እስኪ አንድ ያውራ ይም በለው። ማሪ ምንም ታለቅሰው ት ሊሄዱ ነው። ጓደኞቿ ሊሄዱ ነው። ለዛ ነው ያለቀሰችው። በእኛ አይደለም። አንተ ዝም በል እባክህ። ደግሞ ልጅ መፍታት ነው ያለቀሰችው። ወላይ አሁን ይገባሉ፣ ስራ ይገባሉ መስሎኝ እኮ ከፍቷት እኮ ያለ ብቻዋን ከሆነች እንደዚህ ነው፣ ማልቀስ ነው ስራዋ። በጣም ነው የምታለቅ። በውድቅ ትለሊት ባለቀሰች ቁጥር አይደል እንዲ፣ በውድቅ ትለሊት በኢትዮጵያ አስር ሰዓት ነው የነደው። ሄድልሽ እናቴ ለባብላት እንዳይከፋት ብዬ ግን አሁን ማን ይረዳሻል? እንዲህ ብት ሁሉ ነገር ወንድ ላይ ነው ጥፋት። ጠሪዘሽ አይታረቃሉ ጋይ ሲታረቃሉ በደም ይታርቃሉ። ታርቀው ምናምን ነቅ ታብ ኮፒሊንክ አድርጎ ሉጣ በቃ ማሬ፣ ለምን ወለጣችሁ? ጓደኛ የለት ሄደ ወደ ስራ። በቃ አታልቅሺ። በቃ አንተም ሀቢብም ነገሩን ቋጭ ዋጨው እና በቃ ሰላም እንትን በሉሽ። ከቻላችሁ በቃ ተነጋገሩ፣ አውሩበት። ጓደኝነት አይ ምንም ቢሆን ምን በጥሩ ምን በመጥፎ ጓደኝነት እንዴት አይበል። ኮፒ ሊንክ አድርጉልኝ ጋይስ አለው አይኖ ወዲያው እንደምታ ያውቃለው አሁን እሱም ደግሞ ይተዋል ብዬ ያስባለሁ። እኔ ሲጀመር እኔ ወዲያው ነው። ወላ ከዛ በኋላ እኮ ወዲያው ጥፋተኛና ተሰምቶ ደውዬለት ነበር፣ ጆሮ ይሌ ዘጋብኝ እንጂ ከዛን ደግሞ ለሂዊ ደወልኩላት። ቴንክ ዩ ማሬ፣ ለወንድሙ ሚስት ማለት ነው። ደወልኩላትና እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብዬ ሲረጋጋ ያወራሻል አለችኝ። ከዛን ማታም እሷን አገኘ ተገናኝተን ነበር እኔና እሷ ማታ ከፀጉር ቤት ከወጣ በኋላ እና እንዴት ለልደትሽ ማ ይመጣ ማረ ይመጣል ምናምን አለች። እና ደውዪለት እስቲ አልኳት። እደውልለታለሁ አለው አለች። በእናትሽ ደውዪለት ብያት አለው፣ እሷ ራሱ ማለት ነው። ከዛ ለዚህ ሂድ እንደዛ ብሎ ሲያወራ ሾዳ ከልኒ ማሬ ሸኛሻት ቢያምኪናምክ አቢ በአሁን እንትናፍሪ መለሰ አትልም። ታረቅን እኮ በቃ ታረቀን እኮ ድንብላ ታረቅን አይደል እንዴ? ታረቅንኮ በቃ አሁን፣ እንትን ወደ ሥራዬ ልግባ። ረጁ ማታ እንትን እላለን፣ አፍጥረን ኢንሻላህ እንገናኛለን። አዎ ረጁ፣ ለ አመሰግናለን ሽልኝ ነገር በሙላ በጣም ነው የማመሰግነው።